እንደ አውሮፓውያኖቹ አቆጣጠር ግንቦት 26 1897 አጼ ሚኒሊክና የፈረንሳይ ሶማሌ ገዢም መስየላ ጋርድ የተፈራረሙት ዓለም አቀፍ ስምምነት መደምደሚያው ይህ ውል የማይሻር በውርስ የሚተላለፍ መሆኑን ይገልጻል። ስምምነቱም ዓለም አቀፋይ ከመሆኑም በላይ ኢትዮጵያ በጅቡቲ ላይ ያላትን መብት ያረጋገጠ ነበረ። ይህ ውል ከመፈረሙ በፊት ጅቡቲ ያለው ግዛት ሲወርድ ሲዋረድ የመጣ የኢትዮጵያ መንግሥት ርስት መሆኑን ፈረንሳይ አምና መቀበሏን ይገልጽና ለሌላ ለማንኛውም ባዕድ መንግሥት ተላልፎ እንደማይሰጥ ይደነግጋል። አጼ ምኒልክ የሚያውቁት ይህንን ውል ነው። ነገር ግን የውሉ አርቃቂና ፈራሚ የፈረንሳይ መንግሥት ወኪል መስዬ ላጋርድ ለፈረንሳይ መንግሥት የላከው ሁለት አይነት የውል ሰነዶችን ነበር። የመጀመሪያው ሰነድ እንደ አውሮፓያኖች አቆጣጠር መጋቢት 3 1897 ውሉ ከመፈረም በፊት በሚስጥር በቴሌግራም የተላከ ሲሆን መስየላ ጋር ለፈረንሳይ የቅኝ ግዛት ሚኒስትር ጆርጅስ ማንዴል የላከው ነበረም። ሁለተኛው አዲስ አበባ ላይ ውሉ ከተፈረመ በኋላ መያዚያ 4 1897 ከጅቡቲ ወደ ፈረንሳይ ተላከም። ሁለቱንም ሰነዶች የያዙትን ፍሬ ነገሮች በአጭሩ እንመለከታለን። የመጀመሪያው ውል በፈረንሳይኛ የተጻፈ ሲሆን ሁለተኛው በፈረንሳይኛ ተጽፎ በአማርኛ የተተረጎመ ነበር። በፈረንሳይኛ የተጻፈው ወደ ፓሪስ ተልኳል። አዲስ አበባ ላይ የተፈረመ ውልና የአጼ ሚኒሊክ ማህተም ያረፈበት ስምምነት በተመለከተ መስየ ላጋርድ እንደጻፈው ከአጼ ሚኒሊክ ጋር በመጨረሻ ያደረግኩት ንግግር እጅግ የረዘመና አሰልቺ ነበር። ነገር ግን ጠንካራና ከፍ ያለ ትህትና የታየበት ነበር ብሏል። ከታጅራናም ከአቦክ ጀርባ ስላለው ሀገር ወሰን ጉዳይ በጅቡቲ በኩል የተስማማንበት ሁኔታን ፈጥረናል። ጅቡቲ ውስጥ ስላለው የፈረንሳይ ክፍል ንጉሡ ቁርጥ ያለ ውሳኔያቸውን ሰጥተውኛል። ይልናም የኢትዮጵያ ጅቡቲ ላይ ሙሉ የመጠቀም መብት እንዳላት አታካምፔ ወይም የአሰል ባህር የሚለው ጥብቅ የኢትዮጵያ ርስት መሆን አምኖ ሊጠቀምበት እንደሚችልም ይገልጻል። በዚህ ስምምነት በሌሎች አንቀጾች ግዛቱ የኢትዮጵያ መሆኑን ከአጼ ሜዴግ ጋርም የተስማሙ የተቃውሞበት መሆኑን አስታውቋል። ሁለተኛው ሰነድ ብርቱ ሚስጥር ተብሎም ላጋርድ ለፈረንሳይ የቅኝ ግዛት ሚኒስትር ጆርጅስ ማንዴል የላከው ነበረ። 22 ገጽ ባለው በዚሁ ሚኒስትራዊ ሪፖርት ንጉሡ የጅቡቲን ግዛታችን የወሰን መስመር ካሰብነው ውጭ ይጠይቃሉ ሲልም ያትታል። ይህ ነገር በስምምነት የፈረምነው ቢሆንም በእኛ በኩል ጥብቅ ውሳኔ ሳያገኝ ተንጠልጥሎ ቢቀር መዘዝ ስለሚኖረው አቋማችን ቢገለጽ ይላል። ከኢትዮጵያ ጋር ወዳጅነታችን ማጠንከርና የሚያቀራርብንን መንገድ በይበልጥ መፈለግ አለብን ይልና፣ በሌላ በኩል ያልታሰበ ጉዳይ ላጋርድ ያነሳል። በአባይ ወንዝ ላይ ከፈረንሳይ አኳያ ሊኖረው የሚችለው ተስፋ ምንድን ነው? በግዛቱ ላይ ሊረዱን የሚችሉት ጉዳይ ካለ መጠየቅ ይገባናል ሲልም ይቀጥላል። ይቀጥልና የወሰንን ጉዳይ በተመለከተ አሁን በጅቡቲ ውስጥ ካለን ወሰን ተጨማሪ መያዝ ቢኖርብንም፣ ጊዜ ስላጠረኝ ማሳካት አልቻልኩም። በልዩ ስምምነት እንዲፈጸም ግን አደርጋለሁ ይላል። ንጉሱ ደጋግመው የሚጠይቁት በጅቡቲ ውስጥ ያለው የኢትዮጵያ ሰፈር በግልጽ በወሰን እንዲከበርና ንጉሱ ብቻ የሚያዙት ወደብ እኛ ከያዘነ የባህር በር መልቀቅ አለባችሁ የሚል ጥያቄን ማቅርቧል ይላል ይህን ነገር ማየት አለብን የጅቡቲ ግዛትን ነፃ እንዲሆን ካደረግን ለእኛ ይጠቅመናል ስለዚህ ንጉሱ የሚያዙት ርስትና ወደብ መልቀቅ አለብን በማለትም ገልጿል ነገር ግን ይላል ይህ ሰነድ አሁን ንጉሱ ለራሳቸው የሀገራቸውን አስተዳደር ለመመስረት ቀና ደፋ እያሉ ቅድሚያ የሰጡ በመሆናቸው የባህር ጠረፍና የወደብ ጉዳይ ላይ ሀሳባቸው ለጊዜው ጠንካራ እንዳልሆነ ምልክት አይቻለሁ ሲል ላጋርድ ለቅኝ ግዛት ሚኒስትሩም ጽፏል። አሁን ሌላው እንቅፋት የሆነብን አለ ሙሴላ ጋርድ ንጉሱም ለአውሮፓ መንግስታት በ1891 የኢትዮጵያ ወሰን በሚል የላኩት ሰፊ ደብዳቤ ነው እሱም ቢሆን እኛ ባዘጋጀነው ካርታ ላይ እሳቸው በእጃቸው ያሳዩን ወሰንና በአካል መሬት ላይ ያለው የተለያየ ስለሆነ በካርታ ላይ ያለውን ካጸኑ እኛም አካባቢ የኢትዮጵያ ንብረትና ጥብቅ ግዛት መሆኑን ከተቀበልን ክርክር አይነሳም አሉ። በዚህ አኳኋን እያለም በ1919 እንደ አውሮፓን አቆጣጠር መጋቢት ወር ላይ ሌላ ስምምነት ተፈረመ። በኢትዮጵያም ፈቃድ ብቻም ፈረንሳይ በጥገኝነት የያዘችው 120 ካሬ ኪሎ ሜትር በታጁራና በአቦካ ያለው ክፍል የፈረንሳይ ሶማሌ ግዛት ተብሎ መጠራቱን ቀጠለም። በ1919 በስምምነት ደግሞ የፈረንሳይ ሶማሌ በመሰረቱ የኢትዮጵያ ግዛት መሆኑን፣ በግዛቱ ኢትዮጵያ ሙሉ መብትና ጥቅም ያላት መሆኗን፣ የጅቡቲ ወደፊት እድል ሲወሰን ኢትዮጵያ በጉዳዩ የመግባት ሙሉ መብት ያላት መሆኑም ተደነገገም። ይህ ስምምነት ገፍቶ የመጣው በ1914 በዓለም ጦርነት ምክንያት የተፈጠሩ መሳሳቦችን ተከትሎ ነበረም። ጣሊያን አንዴም የፈረንሳይ ሌላ ጊዜ ደግሞ ወደ ሌላ ህብረት መዘዋሩን ተከትሎም ጣሊያን የራሳቸው ለማድረግ ያለሙት ፈረንሳይ፣ እንግሊዝ እና ሞስኮም መያዚያም አራት ቀን 1915 ስምምነት ይፈራረማሉ በሚስጥር። ይህ ስምምነት በአንቀጽ 13 ላይ ጣሊያን፣ እንግሊዝና ፈረንሳይ በሚያዋስኑ ግዛት ሀገሮች ሁሉም፣ በተለይም በኤርትራ በጅቡቲና በሶማሌ ግዛት ተስፋፍታ የመሬት ካሳ እንድታገኝ መብት ይሰጣታል ይላል። ጣሊያን ይህን ስምምነት ካስፈረመ በኋላ ግን ግንቦት 24 ቀን 1915 ፈራሚዎቹን በሙሉ ክዶ ፈረንሳይ ላይ ጦርነት አወጀም። እንግሊዝ፣ ፈረንሳይና ሞስኮ ለጊዜው ተሸናፊ በመሆናቸው ስለ ጦርነቱ በቨርቤስ ላይ በተደረገ ስምምነት ጣሊያን ፈረንሳይን በግዴታ የጠየቀችው የፈረንሳይ ሶማሌ ወይም ጅቡቲን ለጣሊያን ሙሉ በሙሉ መስጠት አለባት የሚልሆነም ለፈረንሳይ ይህ ጉዳይ አስደንጋጭ ጥያቄ ነበረም። የጣሊያን ዓላማ የኢትዮጵያን ጠረፎችና መውጫ በሮች ሁሉ በመዝጋት የጦር መሳሪያ እንዳይገባ ለማገድ ነበረም የፈረንሳይ መንግስት መንግስት ይህን ኢትዮጵያ እንድትቃወም በምስጢር አዲስ አበባ ላይ የሚገኘው የፈረንሳይ ወኪል የኢትዮጵያ ባለሥልጣናትን አግኝተ ቶሎ አስረዳቸው በሚል ያዙታል። የኢትዮጵያ ንጉሠ ነገሥት ጉዳዩን ይሰማሉ። የለም ከፈረንሳይ ጋር የነበረን ስምምነት ጅቡቲን ለሌላ ባዕድ ሀገር አሳልፎ አለመስጠት ሆኖ እያለም ከሆነም ፈረንሳይ ጅቡቲን ሲለቅ ሙሉ በሙሉ የሚመለሰው ይሄ ግዛት ለኢትዮጵያ መሆኑ ገልጽ ሆኖ ሳለም ይህን የጎነጎኑበት ምክንያት ምን እንደሆነ ስለማንረዳ በጎን የተደረገውን ስምምነት አንቀበልም የሚል ምላሽ ይሰጣል። ይህን ምስጢራዊ ስብሰባም የጣሊያን ተወካይ አዲስ አበባ ላይ እያለ ይሰማል። ጉዳዩ ሌላ መልክ ይዞ ቀጠለም። በወቅቱ ንጉሡ ነዋሪነቱ አዲስ አበባ የአሜሪካን ቆንስል ኤዲሰን ስዌዝደን በጉዳዩን፣ እንዲህ ሲሉ ያስረዱታል። ይህ ነገር ምንድን ነው? እኛ የተስማማን ሌላ፣ ሌሎቹ ደግሞ በጎን ሚስማሙ ለም? ጥያቄ ሲያቀርቡም ይህ አምባሳደር ጉዳዩን ለመንግሥቱ ያስታውቃል። የአሜሪካው ፕሬዚዳንት ዊድሮ ዊልሰን ጉዳዩን ይሰሙና ሀዘናቸውን ይገልጻሉ። የእንግሊዝ ተወካይም ሎይድ ጆርጅም ጅቡቲን ለጣልያን ጨረቃን መሻት ነው በሉና ነገሯቸው፣ ሲል ያስታውቃል። በሁሉም ርብርብ

ተደረገም ኋላ ላይ ኢትዮጵያ በ1897 ስምምነት ጥርጣሬ ላይ በመውደቋም እንደ አውሮፓውያኖች አቆጣጠር ጥር 1 ቀን 1959 ከፈረንሳይ ጋር ሌላ የማስተካከያ ስምምነት ይፈረማሉ። የዚህ ስምምነት ዋና ዓላማም ጅቡቲን የኢትዮጵያ ግዛት መሆኗን ማረጋገጥና ፈረንሳይ ጅቡቲን የምትለቅ ከሆነ ለኢትዮጵያ ግዛቱን ለመመለስ የተስማሙበትን ጉዳይ ማጠናከር ነበረም። መልሰው ግን ህዳር 12 ከኢሳብና ጅቡቲን ከሚያገናኝ የባቡር መስመርን በተመለከተም ሌላ ስምምነት መፈራረም አለብናሉም። ጥርጣሬ በመካከላቸው ሰፍኖ ነበርና፣ ነገር ግን የሁሉም ዓላማ ማጽናትን የያዘ ነበረም። የፈረንሳይ መንግሥት እንደ ዋዛም ከኢትዮጵያ ጋር እንደ አውሮፓያኖች አቆጣጠር በ1843 በተፈራረመው ውል መሠረት አንቀጽ 6 ላይ የፈረንሳይ ዜጎች በኢትዮጵያ መሬት ለመግዛት ይችላሉ የሚለው አንቀጽ መነሻ አድርጉም የፈረንሳይ ዜጋ ከጅቡቲ መሬት ገዝቶ ኋላም በተዘዋሪ የፈረንሳይ ግዛት እንዲሆን በማድረግ ጅቡቲን የያዙበትን መዘዝ እስከ ጁን 27 1977 ድረስ ጅቡቲ ነጻ ሀገር እስክትሆን ድረስ ይህ ውዝግብና መተረክ እንዲቀጥልም ሆኗል። እንደ አውሮፓውያን አጣጠር ከ1896 እስከ 1967 የፈረንሳይ ሶማሌን ኋላም በኢትዮጵያ ትግል የፈረንሳይ አፋርና ይሳ ግዛት ተብሎም የሚጠራውን ጅቡቲ ውስብስብ ሁኔታዎች ውስጥ የገባው ወደ ነጻነት መቃረቢያ ላይ ከጀርባ በርካታ ሀገሮች እጃቸውን ማስገባታቸው ነበረም። ናሐሴ 28 ቀን 1958 በተባበሩ መንግስታት ድርጅት የኢትዮጵያም ተጠሪ ለነበሩት ልጅ እንዳልካቸው መኮንን በወቅቱ የኢትዮጵያ የውጭ ጉዳይ ሚኒስትር ከነበሩት ከተማ የፍሩ በተጻፈ ደብዳቤም በጅቡቲም ጉብኝት እያደረጉ የነበሩት የፈረንሳይ ፕሬዝዳንት ጀነራል ደጎል እያሉ ከሞቃዲሾ መንግስት የተላኩ ቡድኖች ከፍተኛ ብጥብጥ ይፈጥራሉ ይላል ደብዳቤው። ይህ ብጥብጥ መነሻው የራስን እድል በራስ የመወሰን መብት ይሰጠን የሚል ዓላማ ያለው ነበር። ጠያቂዎቹ የሞቃዲሾ ዜጎች ሲሆኑም፣ ከጀርባቸው ደግሞ በርካታ የአረብ ሀገራትና የተወሰኑ የኢሳ ጎሳዎች ነበሩበት ይላል በድርጅቱ ላይ ከተማ ይፍሩ እንደ ጻፉት ከሆነ የኢትዮጵያን አቋም ስታብራራ፣ አንደኛም ኢትዮጵያ በጅቡቲ ላይ የራስን እድል በራስ የመወሰን መብትን የማትቃወም መሆኗን፣ ሁለተኛ ጅቡቲ በኢኮኖሚ፣ በማህበራዊ፣ በፖለቲካ፣ በጂኦግራፊ አቀማመጧ ከኢትዮጵያ ጋር የተሳሰረችና ና ካለ ኢትዮጵያ መኖር የማትችል ስለሆነም የመጨረሻው ዕድል በሰልፍ ዲተርሚኔሽን ሲወሰን ከኢትዮጵያ ጋር ያላትን ጽኑ ግንኙነት መሰረት ማድረግ አለበት የሚል ነበርም። ከዚያ ውጭ የሚደረግ ውሳኔን ግን ኢትዮጵያ ፈጽሞ ማትቀበል መሆኗን ለተባበሩት መንግስታት ድርጅት አስረዳ በማለት ለልጅ እንዳልካቸው መኮንን ይልካሉ። ጅቡቲም ካለ ኢትዮጵያ መኖር እንደማትችል ሁሉም ለኢትዮጵያ አይነተኛ የህይወት በር ናት በኢትዮጵያ በፖለቲካ ረገድ ጅቡቲ ለኢትዮጵያ ዋና የመከላከያ በር በመሆኗም የጂኦግራፊ አቀማመጧ ስለሚያስረዳም የሚለው ሀረግ በደብዳቤው አጽንኦት የተሰጠው መሆኑን ተመልክተናል። ታዲያም የጅቡቲ ሪፈረንደም ጉዳይ ምን ሳተም? የኢትዮጵያን ጅቡቲ እንዴት አጣች? በ1961 ፒ ፒተርስ የተባሉ ጸሐፊም ጅቡቲን ጨምሮ የኢትዮጵያ የአፍሪካ ቀንድ ቀይ ባህር አካባቢዎችን ያጣችበትን ሴራዎች ይተነትናል። ከኢትዮጵያ መንግስት የተለያዩ ደብዳቤዎችና ውሳኔዎች ጋር ማካተን በሚቀጥለው ዝግጅታችን ለማጠቃለል እንሞክራለን። የዛሬውን ስለተከታተላችሁን ከልብ እያመሰገንን ዝግጅታችንን ከወደዳችሁን ላይክ፣ ሼርና ሰብስክራይብ ማድረጋችሁን እንዳትረሱ ከወዲሁ አክብሮት እንገልጻለን። ለዛሬው በዚህ ቃን መልካም ጊዜ ነው።